አሰልጣኝ ገብረ መድን አመሰግናለሁ። አሸንፋችኋል፣ የሊጉንም ከተከታያችሁ ነጥባችሁን አስፍታችኋል። ዝናብ ነበር፣ ጠንካራ ጨዋታ ነበር። እንዴት ነበር የዛሬው እንቅስቃሴ? ያ እንደገለጽከው ከሆነው ጥንካሬ አለው። እንግዲህ አሁን በዚህ ዝናብ ሲኖር ደግሞ በጣም አስቸጋሪ ነው። በምትፈልገው አይነት ላይ ሄድል ይችላል። ምክንያቱም ድንገተኛ የሆነ ዝናብ ሲመጣ እንደ አጋጣሚ ለአንዱ ሊያዳላ ይችላል አታውቀውምና ነገር ግን እንዳለፈው ጨዋታ አልተቀደምንም። መጀመሪያ መቅደማችን በጣም ጠቅሞናል። ዝናብም ቢመጣ ከዛ በኋላ ያንን ሜንቴይን አድርገን መዝለቅ ስለሚቻል ማለት ነው። እንደ አጠቃላይ ግን ያው ከባድ ነው አሁን ዝናቡ፣ ምንም ጥንካሬ ያለው ይህንን መሪነታችንን ለማስቀጠል ያደረግነው ጥረት ጥሩ ነው። ተጫዋቾቹን ጥሩ ነው ኮች የተጋጠማችሁት ወራጅ ቀጠና የሚገኘውን አዳማን ነው። የሊግ ተፎካካሪነታችሁን እያጠናከራችሁ ትገኛላችሁ። ስለ ኢትዮጵያ ፕሪሚየር ሊግ ሻምፒዮንነት እያሰብክ ነው ወደ ሜዳ የምትገባ? ሁል ጊዜ እንግዲህ አሁን ያለውን ነገር እንትናችንን ጠብቀን ለመሄድ ነው ሀሳባችን። ግን አሁን ስቲል አሁን 11 ጨዋታ ይቀራል። 11 ጨዋታ ቀርቶ ያው ሁሉም ስለዚህ ማውራት ይችላል ማለት ምን ማለት ነው ሰላሳ ውስጥ ያሉት ራሱ ለዋንጫ እድል አላቸው። ልክ እንደነሱ ደግሞ እኛም እድል አለን ማለት ነው። በዚህ ሁኔታ ላይ ግን እኛ ማስቀጠል ነው ያለውን በቃ የሜንታሊቲው መቀጠል አለበት። ዊኒንግ ሜንታሊቲ እንዲቀጥልና እንዲጨምር ነው እንፈልግ የተጋጥ ወደ ጨዋታው ልመለስና የመጀመሪያ ሀያ ደቂቃዎች ላይ ተቸግራችሁ ነበረ። በእንቅስቃሴ ረገድ ተጋጣሚያችሁ ጥሩ ፉክክር ሲያደርግ ነበረ። ከዛ በኋላ ያደረግከው ነገር ምን ነበር? እንግዲህ የነበረው ሁኔታ ምንድን ነው? አገባባቸው በጣም በስሜታቸው፣ ፍላጎታቸው በጣም ጥሩ ነበር እና እነዚህ አዳማ ደግሞ በመውረድ አደጋ ውስጥ ስላለ ከኛ የበለጠ ደግሞ እነሱ ሆነዋል፣ በዚህ ጊዜ ማለት ነው። ያን ጊዜ በልጠውናል። በ15 ሀያ ደቂቃ ጥሩ ነበሩ። ከዛ ግን ያው ብስለት ይጠይቃል አንዳንድ አካሄድ፣ እነዛ መቆጣጠር የሚገባን ነገር ለመቆጣጠር ሞከርንና እዛ በኋላ ወደፊት መጫወት ጀመርን። የመጀመሪያ ጎልካ እንዳገባን ደግሞ ወደፊት መጫወት እንደገና መልሰን ማጥቃት እንዳለብን ወሰን። ከዛ ጠቀን አገባን። ግን የታይም ማኔጅመንታችን በጣም ደካማ ነበር። በዛ መሀል የመጨረሻው ሁለት ለአንድ የሆንንበት በጣም ጥሩ አይደለም እና ከዛ በኋላ እንግዲህ መልበሻ ውስጥ ገብተን የተነጋገርንባቸው ነገሮች ነበሩ። እሱ ጥሩ ለውጧቸዋል ብዬ አስባለሁ። አሰልጣኝ አብዲ አመሰግናለሁ። ከመሪ ኢትዮጵያ መድን ጋር ያደረጋችሁትን ጨዋታ ሽንፈት አስተናግዳችኋል። ላለመውረድ እየተጫወታችሁ ትገኛላችሁ። የዛሬው ጨዋታ እንዴት ነበር? የዛሬው ጨዋታ የመጀመሪያ 45 ላይ የተሻለ እንቅስቃሴ ያደረግን ነበረ። ነገር ግን አጋጣሚዎችን መጠቀም አልቻልንም። በአንጻሩ ደግሞ ተጋጣሚያችን ያገኘውን ክፍተት የእኛ ስህተት ታክሎበት በቀላሉ ግቦችን አስቆጠረብን ያ ለሽንፈታችን መንስኤው ይሆናል። በመጀመሪያዎቹ ሃያ ደቂቃዎች ጥሩ መንቀሳቀስ ችላችሁ ተመጣጣኝ የሆነ እንቅስቃሴን ስታሳዩ ነበረ። ተጫዋችም ቀይራቸዋል። ምናልባት ቀድማችሁ ያስገባችኋቸው ተጫዋቾች ትክክል አልነበረም ለዛሬው ሽንፈታችሁ እንደ ምክንያት ሊጠቀስ ይችላል? ያው ክፍተቶችን ስናይ ነው የቀየር ነው የተገኘውንም አጋጣሚዎች መጠቀም ስላልቻሉ ከትኩረት ውጭ ነበሩ። የቀየርናቸው ተጫዋቾች ከትኩረት ውጭ ነበሩ። እንዳየኸው ከቀየርን በኋላ ለውጥ አይተናል፣ ነገር ግን ማስቀጠል አልቻለም። ትልቁ ነገር ሰከንድ 45 በቀላሉ ማዕዘን የተመታ ኳስ ሲቆጠርብን ልጆቻችን ከዛ በኋላ ትንሽ የመውረድ ነገር አይቻለው በነበረው ቴምፖ መቀጠል አልተቻለም። አልፎ አልፎም ቢሆን የምናገኛቸውን ነገር በቀላሉ አስረክበን ነው የምንመለሰው ኳሶችን። ልምድ ታክሎበት ያለ ስኳድ ይሄ መሆኑ በአጠቃላይ ሰርተን አሁንም የመምጣት ትልቁ የስነ ልቦና እንትን ነው። ሌላ አዲስ ነገር መፍጠር አንችልም። ነገር ግን በስነ ልቦናቸውና በጎደል በክፍተቶቻችን ላይ ሰርተን ከዚህ ውስጥ ለመውጣት አሁንም እንሰራለን። ላለመውረድ ነው የተጫወታችሁ ያላችሁ ሁለት ለአንድ ባላችሁበት አጋጣሚ ስንታየው መንግስት ሁለት አጋጣሚዎችን አድግኝቶ አባክኗል። ምናልባት ይሄ የሚቀጥል ከሆነ ቡድኑ ላይ ሌላ ተጨማሪ ስጋት ሊፈጥር አይችልም። ይሄ ግልጽ ነው እኮ ኳስ አግኝተ ማትጠቀም ከሆነ በአንጻሩ ደግሞ በቀላል ስህተት የሚቆጠርብህ ከሆነ የምትከፍላቸው ዋጋዎች አሉ። ያም ሆኖ ግን አሁን ስንታየውም ከገባ ዛሬ ከሌላው ጊዜ የተሻለ መነቃቃትም አይቼበታለሁ። የተሽሎ ደግሞ በሌላ ጊዜ ስኮር ማድረግ እንዲችል እንሰራለን በዚህ ዙሪያ። ኮች ወራጅ ቀጠና ውስጥ ናቸው ያላችሁት። በሜዳችሁ አዳማ ላይ ወጣ ገባ አቋምን ሲያሳይ ነበር ቡድናችሁ፣ አዋሳ ላይም ተመሳሳይ ነው እየተመለከትን ያለ ነው። በ2018 የኢትዮጵያ ፕሪሚየር ሊግ አዳማን እንመለከተዋለን ብለ ታስባለ? እኔ እስካሁን ባለው ነገር ትልቁ የልጆች ሞራል ነው። ባለ አቅም ነው የምትንቀሳቀሰው፣ እና እነዚህ ልጆች አበርትተን አሁንም ቢሆን ከዚህ ቀጠና እንወጣለን ብዬ ተስፋ አደርጋለሁ። ምክንያቱም ኳስ ጨዋታ ተከታታይ እንደምትሸነፈው ተከታታይ ልታሸንፍ ትችላለ። ግን ያንን የሚያመጣው ተነሳሽነት ሊኖረን ይገባል። በዛ ላይ መስራት አለብን። ያሉን ስኳድ ጠባብ ነው፣ ግልጽ ነው። ይሄንን ስኳድ ነው አጠናክረህ መቀጠል የምትችለው። እኔም አመሰግናለሁ።